አመሰግናለሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ለሕዝብ እንደራሴዎች በርካታ ጉዳዮች ከዚህ በተጨማሪ ሀሳቦች ላይ ምላሽና ማብራሪያን ሰጥተዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ትኩረት ካደረጉባቸው ነጥቦች መካከል ደግሞ ኢትዮጵያ ባለፉት ዓመታት የተከተለቻቸው ብዝሃ ኢኮኖሚ ዘርፎች እና ያስመዘገቡ ውጤቶች ዋና መጠንጠኛ ነጥብ ነው። ታዲያኛ ደግሞ ዛሬ ላይ በተለይ በተለያዩ ዘርፎች የተመዘገበው ሀገራዊ ስኬቶች ምን ይመስላሉ የሚለውን ወደ እናንተና አድርሳችሁ። ግብርና የመጀመሪያ ስፍራ ተደርጎ ይወሰዳል። ቴክኖሎጂን ማዋደድ፣ የተፈጥሮ ጸጋን መለየት፣ ከዚህ በተጨማሪ ጾም ሲያድሩ የነበሩ መሬቶችን ወደ ምርታማነት ማስገባት ላይ በተሰሩ ስራዎች የግብርናው ዘርፍ በ2017 ዓ ምረት ብቻ 7.3 በመቶ እድገት እንዳለው እንደዚሁ ትናንት የተብራራበት ጉዳይ ነው። ስንዴን መመልከት እንችላለን። በተለይ የስንዴ ምርትን በስፋት ማምረት፣ የሀገር ውስጥ ገበያን መሸፈን፣ ከዚያም ደግሞ የውጭ ገበያን ማማተር የኢትዮጵያ የባለፉት አመታት ትጋት ተደርጎም ይወሰዳል። የቡና ዘርፉን ስንመለከት ኢትዮጵያ እንግዲህ ቡናን በስፋት ማልማት ይችላለች። በተለይ ደግሞ ከአረንጓዴ አሻራ ንቅናቄ ጋር ማስተሳሰር፣ በዛም የቡና ምርታማነትን ማሳደግ ላይ ባለፉት አመታት የተሰሩ ስራዎችና የተገኙ ውጤቶች አመርቅ የሚባሉ ናቸው። ታዲያ በቀጣይ በግብርናው ዘርፍ ላይ ያሉ ተስፋዎችስ እንዴት ይታያሉ? ይህ የበርካቶች ውስጥ ጥያቄ ሊሆን ይችላል። ኢትዮጵያ በቢሊዮን የሚቆጠር ዶላር የምታወጣበት የኢትዮጵያ አርሶ አደር ውስጥ ጥያቄ የነበረው ጉዳይ እየተፈታ ወደ መፈታት እንደዚሁ ሂደት እየተቃረበ ይመስላል። የማዳበሪያ ፋብሪካ ግንባታ ደግሞ ለዚህ ተጠቃሽ ከዚህ በተጨማሪ በግንባር ቀደምነት የሚነሳ ነው። ታዲያ የግብርና ዘርፉ ባለፉት ዓመታት ያመጣቸውን ከዚህ በተጨማሪ ያስመዘገባቸው ስኬቶች በቀጣይ እጥፍና ከዚያ በላይ እንደሚመነደጉ ያሳያል። ምክንያቱም ምቹ ስነ ምህዳር ምቹ አቅም ከዚህ በተጨማሪ የሚሰራ የሰው ኃይልና ፋብሪካ ግንባታዎች እየተከወኑ ነውና። በሌላ መልኩ የኢንዱስትሪ ዘርፉን እንመልከት። የኢንዱስትሪ ዘርፉ ባለፈው 2017 ብቻ 13 በመቶ አድጓል። በኢትዮጵያ ታምርት ንቅናቄ ባለፉት ዓመታት የተሰሩ ስራዎች ለኢንዱስትሪ ዘርፉ ለተመዘገቡ ስኬቶች መነሻና መደላድል ተድርገው ይወሰዳሉ። ከዚህ ቀደም ለኢንዱስትሪ ዘርፉ መቀዛቀስ ለስኬታማነቱም ማነስ ዋና ችግር ተድርጎ ሲነሳ የነበረው የኃይል አቅርቦት ችግር ነበር። ታዲያ የሕዳሴ ግድብ ከዚህ ቀደም ሲነሳ የነበረን ችግር የመቅረፍ ሙሉ አቅምና አስተማማኝ ዋስትናን ገንብቷል። ይህም በቀጣይ በኢንዱስትሪ ዘርፉ ኢትዮጵያ የተሻለ እምርታንና ውጤትን እንደምታስመዘግብ አመላካች ተደርጎ ይወሰዳል። የማዕድን ዘርፍ ሌላኛው የኢትዮጵያ ገጸ በረከት ከዚህ በተጨማሪ ብዝሃ መልክ ሆኖ የተከሰተ ጸጋ ነው። ኢትዮጵያ በርካታ ማዕድናት የተችራት ሀገር ብትሆንም ከዚህ ቀደም ማዕድናትን ማውጣት በገበያ ላይ መዋል ከዚህ በተጨማሪ ተጠቃሚነትን ማረጋገጥ ላይ ክፍተቶችና ችግሮች ነበሩ። ነገር ግን አሁን ኢትዮጵያ በርካታ ማዕድናትን መለየት፣ ተጠቃሚነትን ማረጋገጥ ላይ ስራዎችን ሰርታለች። የጋዝ ልማት እንደዚሁም የነዳጅ ማጣሪያ ፕሮጀክቶች ደግሞ በነዳጅ ዘርፉ ላይ በተለይ በቀጣይ ለሚመዘገቡ ስኬቶች መንደርደሪያ ከዚህ በተጨማሪ የኢትዮጵያን ታሪክ ማዕድን የመጠቀም እንደዚሁ በማዕድን ዘርፍ ላይ ያላትን እይታ ሙሉ በሙሉ የሚቀይሩ ተደርገው እንደዚሁ ይወሰዳሉ። ወርቅና መሰል ማአደናትም በሰፊው እየተሰራባቸው ይገኛል። የቱሪዝም ዘረፍ ሌለኛው የምንመለከተው መለከተው ጉዳያችን ይሆናል። በተለይ ቱሪዝም ከተዝናኖት ወጥቶ ኢኮኖሚ የሚያመነጭ የሀገርን ግስታ የሚገነባ ተጠቃሚነትን የሚያረጋግጥ እየተሰራ እየተሰራበት ይገኛል። ታዲያ ኢትዮጵያ በተለይ ደግሞ በቱሪዝም ዘርፉ ላይ ያሏት ጸጋዎች ከዚህ በተጨማሪ የቀጣይ ተስፋዎቿ ምን ይመስላሉ? ኢትዮጵያ በተለይ ደግሞ የቱሪዝም መናገሻነቷን ለማስፋት መሰረተ ልማቶችን መገንባት፣ መዳረሻዎችን ማስፋት፣ መዳረሻዎቹ እንዲዘምኑ ከዚህ በተጨማሪ ዓለም አቀፍ ደረጃቸውን እንዲያሟሉ ማድረግ ላይ በርካታ ስራዎች ተሰርተዋል። ታዲያ ይህን በማስተሳሰር በኩል ደግሞ የቢሾፍቱ አውሮፕላን ማረፊያ በተለይ ለቱሪዝም ዘርፉ ደጋፊ ተደርጎ ይወሰዳል። ሌላኛው ደግሞ በቱሪዝም ዘርፍ ላይ የኮሪደር ልማት እንደዚሁ ተጠቃሽ በተጨማሪም ኢትዮጵያን አጉልቶ የሚያሳይ ተደርጎ የሚወሰዳል። መዲናችንን አዲስ አበባን ጨምሮ በተለያዩ የክልል ከተሞች ላይ የኮሪደር ልማቶች በስፋት እየተሰሩ ከዚህ በተጨማሪ እየተገነቡ ይገኛሉ። የቴክኖሎጂ ዘርፍ ሌላኛው የኢኮኖሚ ብዝሃ ዘርፍ ተደርጎ ይወሰዳል። አሁን ላይ በርካቶች ቴክኖሎጂ ለበጎ ነገር እየዘወሩት እየተጠቀሙበት ይገኛሉ። በርካታ የንግድ እንደዚሁም የሽያጭና የግዝ ሂደቶችም በቴክኖሎጂ እየተከወኑ ነው። ኢትዮጵያ ታዲያ ቴክኖሎጂን የሚዘውር ከዓለም ምህዋር ጋር የሚሰለፍ ትውልድን ለመፍጠር ምን እየሰራች ነው የሚለው በበርካታዎች የሚነሳ ጥያቄ ሊሆን ይችላል። ኢትዮጵያ የኮደርስ ስልጠናን እንደዚሁ መሰል ዘርፎችን ለማሰልጠንና ለማስፋት በርካታ ስራዎችን ሰርታለች። ይህ በነፃ የሚሰጥ ዜጎች ራሳቸውን የሚያዩበት ከዓለም ደረጃ ጋር ተወዳዳሪ የሚያደርጉበት ቀጣይ እንደዚሁ የዓለም ተስፋቸውን በእጃቸው የሚያስገቡበትና ለሀገራቸው ለራሳቸውም የራሳቸውን አሻራ የሚያሳርፉበት ዘርፍ ተደርጎም ይወሰዳል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በተለይ ኢትዮጵያ በብዝሀ ኢኮኖሚ ዘርፍ በርካታ ስራዎችን እየሰራች ትገኛለች። አንዱ ዘርፍ ከአንዱ ዘርፍ ጋር ሲተሳሰርና ሲሰናሰል ደግሞ ሙሉ የሆነ ምልኡነትም የተላበሰ ኢኮኖሚን ይፈጥራል በዚህም በጠንካራ አለት ላይ የቆመ ኢኮኖሚን መገንባት ይቻላል። ለዚህም ሁላችንም እንተባበር የጠቅላይ ሚኒስትሩ መልእክት ነው። አመሰግናለሁ።